እያንዳንዱ ሰው መድረስ የሚፈልገው የስኬት ህልም አለ። ኢቨን እንኳን ይህ ቪዲዮ የምታዩት ሰዎች በሙሉ የሆነ ማሳካት የሚፈልጉት ነገር አለ። ይህ ማሳካት የሚፈልጉት ነገር ምናልባት ቢዝነስ መገንባት ሊሆን ይችላል እና ማን ላሳውቃችሁ የምፈልገው ነገር ቢኖር አንድ ሰዎች ቢዝነስ ሲጀምሩ የሆነ ትንሽ ራን ካገኛችሁ በኋላ ያ ቢዝነስ ይወድቃል። ለምን ካላችሁ አንደኛ አንስትን ሳይስትን ነው የገቡት። ሁለተኛ ደግሞ መስራት የሄደባቸው ማጥፋት የሄደባቸው ቀላል ቀላል ነገሮች በማጥፋታቸውና ስህተት በመስራታቸው ምክንያት። እናንተ ግን ይህን ቪዲዮ በማየት እነኝ ስህተቶች ከመስራት ተቆጠሩ። ያው ብልህ ከሰው ይማራል ሞኝ ደግሞ ከራሱ ስህተት ይማራል እንደሚባለው ሁሉ በእናንተ ከመድረሱ በፊት አሁኑኑ እነኝ ነገሮች መማርና ማወቅ ይጠበቅባችኋል። እነኚህ መሳት የሄደባቸው ስህተቶች ምንድን ናቸው የሚሉትን በአት ከዚህ እነግራቸዋለሁ። እርግጠኛ ለእናንተ መጥቀሙ አይቀርም። ስለዚህ እስከ መጨረሻ ውስጥ መትነጠሱ። ምክንያቱም አተኛው በጣም ወሳኝ ወሳኝ የሆነ ነገር ስለሆነ እስከ መጨረሻ ውስጥ ማየት ለጠሱ። ችግራችን እኛ ምንድን ነው? እስከ ትግር ሲልን አይማዎችን በጣም ቢዚ የሆኗል። አይማዎችን ዶፓሚናችን በጣም ጠፍቷል። አንድ ብዬው በትኳት የምናየበት ነገር በጣም እየጠበበ መጥተው እናንተ ይህንን ነገር ጣፋቸው፣ በትዕግስት አዳምጡ። አንደኛ የገበያ ጥናት አለማድረግ፣ አሁን ላይ በጣም ትንቅ ትንቅ ዋጋ ሊያስከፍል የሚችል ነገር ነው። የገበያ ጥናት አለማድረግ ማለት አንድ ቢዝነስ የገበያ ጥናት ሳያደርግ የሚገባ ከሆነ የመክሰር እድሉ በጣም ከፍተኛ ነው። ስለ ገቢው ስለ ወጪው ስለ ክላይንቶቹ እያንዳንዱ ነገር መረጃ ሳያስቀምጥ ዝም ብሎ ዘወር ብሎ እንደቀድ የሚገባ ከሆነ ይህ ሰው ከስራ መውጣት እድሉ ከፍተኛ ነው። የትኛውን ቢዝነስ ሊሆን ይችላል፣ ያለ ገበያ ጥናት በጭራሽ መጀመር ቢዝነስ የሚባል ነገር መጀመር የለበትም። መጀመር ብቻ ማሰባሰ የለበትም ያለ ገቢያ ጥናት። ገቢያቸው ምን ያህል ነው? ወጪያቸው ምን ነው? ኮስታቸው ምን ያህል ነው? ከስተመር እንዴት ነው የምታይዙት? ምናምን እናንተ ከስተመር ማን ነው የሚለውን ማት ይጠበቅባቸዋል። እነህ ይህን ስህተት መሳት ይዘባቸው እንዳይጠፋባቸው ማስታወሻ ነገር ብትይዙ ጥሩ ነው። ሁለተኛ፣ ደካማ የሆነ የፋይናንስ ማኔጅመንት። ብዙዎቻቸው ቢዝነስ ጀማዘቸው እንጂ ገንዘባቸው የት እንደሚገባ አታቁት፣ ወዴት ንደሚሄድ ወዴት እንደሚንቀሳቀስ አታቁት። ስለዚህ ይህ ነገር ከሚፈጠሩ በፊት ፋይናንሳቸው መቆጣጠር ይጠበቅባችኋል ገንዘብ ወዴት የሚሄደው ወዴት ሄድበት ምን አይነት ወጪ ማውጣት ያለብኝ ምን አይነት አላስፈላጊ ወጪዎችን እንዴት ነው ማስወገድ የምችለው የሚሄዩትን ነገሮች አስገምጡ ለምን ምክንያቱም ገንዘባችሁን ስትቆጣጠሩ ገንዘባችሁ እንደ መሳሪያ መጠቀም ትጀምራለች ገንዘብ ከቢዝነሳችሁ የሚወጣው ገንዘብ እንደ ወጪ ሳይሆን እንደ መሳሪያ ቢዝነሳቸውን ማሳደግ የሚጠቀም እንደ መሳሪያ አድርጋችሁ ትጠቀሙበታላችሁ። ይህን የምታረጉት ለምንድን ነው? ዝም ብላችሁ የሆነ የሚመጣውን ገንዘብ ዘሳች መዝናኛ ምናምን ብትጠቀሙት በኋላ የመክሰት ዳቸው ከፍተኛ። ማድረግ ያለባችሁ ነገር ቢኖር ለምሳሌ ከቢዝነስ ከዛ ቢዝነስ ገንዘብ ይመጣል። ያንን ቢዝነስ እዛ ላይ ኢንቨስት አድርጉበት፣ ወይም ደግሞ ያንን የሚያሳደግ ነገር ጨምሩበት ። ለምሳሌ ሰው መቅጠር የሚኖርባቸው ከሆነ ሰው ቅጠሩበት። እንደዚህ እንደዚህ አደረጋቸው ቢዝነሳቸውን ማሳደግ ተጠቀሙበት። ሶስተኛው ኔት ሁሉንም ነገር በራስ ለማድረግ መጣር። ይህ ነገር እኮ መጥፎ ነገር ከሆነ እኮ አይደለም፣ ግን በቢዝነስ አለም ውስጥ አንዳንድ እንደዚህ ነገሮች መጥፎ ድን ያመጣሉ ነው። ሁሉም ነገር እኔ ብቻ እኔ ብቻ ያደርገዋለሁ ማለት መጥፎ ነገርም አለው ምክንያቱም እናንተ መስራት መቻቸው ነገሮች አሉ። እናንተ መስራትና መስራት መቻቸው ነገሮች አሉ። መስራት መቻቸው ነገሮች ለሌላ ሰዎች አሳከባቸው። እናንተ ጋር መስራት መቻቸውን ብቻ ላይ ነው ማተኮር ያለባቸው ነገር ቢዝነሳቸው እንዲያድግ ሲባል ያ ነው ሆነንበት። አንዳንድ ቢዝነሶች አይታችሁ ከሆነ ያ ቢዝነስ ባለቤቱ የተንጠለጠለ ነው። ምክንያቱም ባለቤቱ ሁሉም ነገር የሚያደርገው ሁሉም ነገር የሚሰራው እሱ ነው ሰራተኛ ቢኖረም እንኳን አንዱ ከመባል አይቆጠሩ፣ ምክንያቱም ሰነፍ ናቸው። እሱ ብቻ ነው ሀሰን የሚያደርገው። በዚህ ምክንያት ያ ሰውዬ ወይ ለአንድ ሳምንት ቢታመም ወይ ቢሞት አያገውና ወይ ቢሞት ወይ ደግሞ ትንሽ ለመዝናናት ወጣ ቤት ኮምፕሊት ያደረጅት ያ ቢዝነስ ይከሳል። ለዚህም ነው ለዚህ ምናቸው ሁሉም ነገር እኔ ብቻ ለማድረግ አትሞክሩ። ቢዝነሱን ራሳቸው አታንዳ ይጠኑት። ሰውም ያስፈልጋችሁ ከሆነ ሰው አስገብታችሁ ለመውሳት ሞክሩ። እናንተ ሰው ናቸው፣ እነሱም ሰው ናቸው። ሁሉም ቢሆን አጋዥ ያስፈልጋቸዋል። ሁሉም ነገር በራስ ማድረግ መሞከር ማለት ያ ጥሩ ነገር አይደለም። በአንድ በኩል ጥሩ ነገር ነው ምክንያቱም ኃላፊነት ይሰማቸዋል፣ ኃላፊነት ትወጣለች። ግን ደግሞ ሰራተኛ ተሰቃጠሩ ደግሞ ኃላፊነት እንዳለባቸው መሳታት መሰት የዝባቸው አሁን ላይ ደግሞ ወጣቱ ማህበረሰብ በጣም የስራ እጦት ያለበት ሰዓት ነው። በዚህ ሰዓት ላይ እናንተ ሰው ብትቀጥሩ አንደኛ የስራ እድል እየሰጣችሁ ነው፣ ሰዎችን ሰራፈት ተከማዎች ሰዎችን ታድናላችሁ። በተጨማሪ ደግሞ የእናንተን ቢዝነስ ታሳድጉበታላችሁ ማለት ነው። ስለዚህ ሁሉም ነገር እኔ ብቻ ለማድረግ አትሞክሩ። አራተኛውና ዋነኛው ጋር እንሂድ። አራተኛው እና የመጨረሻው ፖይንት ምንድነው? በአጭር ጊዜ ብዙ ትርፍ የማተኮር ኖ። ይህ ትልቅ ስህተት ነው። አሁን የምናውቃቸው የቢሊየን የሚሊየን ቢሊየን ካምፓኒዎች ለብዙ ዓመታት በኪሳ ቆይተዋል። ለምሳሌ ራሱ አማዞን ብንጠቅስ አማዞን ከተመሰረተበት ጊዜ ጀምሮ ቢያንስ ወደ አስር ዓመት ወደ አምስት ዓመት አስር ዓመት

እ የምመለከተው ነገር ቢሆን በአጭር ጊዜ ትርፍ ማተኮር አትሞክሩ። እናንተ ማድረግ ያለባችሁ ነገር ቢሆን ቢዝነሳችሁን ማሳደግና ቢዝነሳችሁን ከሌሎች ቢዝነሶች ተወዳዳሪ እንዲሆን ማድረግ ነው። በምንም ዓይነት መልኩ በእናንተ ቢዝነስ በጭራሽ ተስፋ መቆጥር የለባችሁ። በዚህ ነገር ብቻ ተስፋ መቆጡ ከሆነ ሌሎች ህይወታችሁ ላይ ጠቃሚ የሚያመጡ ነገሮች አይም ያንን ነገር ሳታገኙ በተስፋ መቆጥ ብቻ ልታጣቸው ትችላለች። ስለዚህ በጭራሽ ተስፋ አትቆጡ። ስለዚህ ትግስተኛውኑ ተስፋ መቆጥ አያስፈልግም አያስፈልግም። እነኚህ አራት ነገር እና ስህተቶች በጭራሽ መስራት ማንኛውም ቢዝነስ መጀመር ፈልጋለው የሚል ሰው መስራት የሌለባቸው ስህተቶች ናቸው። ይህ ቪዲዮ ከወደዳችሁ ሰብስክራይብ ማድረግ እንዳጠዙ እኔና ማታቁኝ ደግሞ ቢኒያም ሀሰን እባላለሁ።